ላይ ቡራኬው በኋላ ሊሆን ነው። አቤቱ ሕዝብን አድን ርስትህንም ባርክ፣ አቤቱ ሕዝብን አድን ርስትህንም ባርክ እስከ ዘላለሙ ጠብቃቸው፣ ከፍ ከፍ ማድርጋቸው በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆናት ቅዱስ ቤተክርስቲያንን ጠብቃት። ለነገስታትና ለመኳንንት ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ቅዱስ ቤተ ክርስቲያን መጥታችሁ ተሰብስባችሁ የጌታችንን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ስጋውን ክቡር ደሙ የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአት ይቅር ይበላችሁ። ስጋ መለኮት ስለሆን ስጋ ደሙ የሚያሸናፊ በድንጋሌ ስጋ በድንጋሌ እህልን ሀትም የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ። ሁኑ ፍቱ ለሆን ጽነ ይረሴን ወረሰይኩም ድዘዋለ ለመንግስተ ሰማት እግዚኦ መሐረነ ክርስቶስ Oh, my God. በእንተ እግዝእትነ ማርያም ማረነ ክርስቶስ የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት በሁላችን ላይ ይደር። ማይሰራ ኃጢአትን ሁሉ እግዚአብሔር ይፍታ።

እኔ ላይከ ሰላም፣ ቀሲስ ተስፋሁን አሳፋው የአስፋንቀጸ ምረት አስተዳዳሪ እንዲሁም በሳንቃ ነው ዞን የውራፍና የደቦት የወረዳ ሰበካ ጉባኤ ተወካይ እኔ በዚህ ቦታ መጥቼ እንዳገለግል ለፈቀደ እግዚአብሔር ክብር ምስጋና ይግባው። አባታችን ቀድሞ ያተናገሩት እኔም የማስተካክለው ነገር ብዙም ባይኖር ለዚህ ስራ በጣም በዚህ የተቃና መንገድ ሆኖ አምላከ ቅዱስ ጊዮርጊስ እንዲረዳንና በየማንኛውም ቦታ ያላችሁ ኦርቶዶክስ እምነት ተከታይ በዚህ ቦታም ተወላጅ የሆናችሁ ጠጠሩ ቀርቧን ብረቱ ቀርቧን፣ በተለይ አሁን ለስራው መጀመሪያ ቀበት የሆነ አሻዋ አሻዋ ላይ ከባድ ስራ ከዝናቡም እጥረት ላይ የተነሳ አሻዋን ብትጨምሩ ብታቀርቡልን። በሌላውም ይሄ ወንድማችን ይህን የሚያቀራብረው ጥሩ ስራ ነው። ህንፃ ኮሚቴውም ተጠናክሮ እየቀጠለ ነው። ስራ አሁን በቅርብ እኔ በመከታተል ከናንተ አልለይም። በወር ሕንፃ ኮሚቴና ሰበካ ጉባኤ ጥሪ እንዳደረገ እገኛለሁ። ይህን ስራ ብናጠናክር መልካም ነው። ከዘመኑም ጋር ቅዱስ ጊዮርጊስ ለሁሉ ተራጅ ነው። ቀድሞም ለሀገራችን በሱ ላይ ነጻነት እንዲያገኝ፣ አሁንም ለሀገራችን ሰላምና ፍቅርን እንዳወርድልን እንድትራዱ ጥሪን አቀርባለሁ። አመሰግናለሁ። እሺ፣ እኔ ጌታሁን ጫኔ እባላለሁ የዚሁ ሰበካ ነዋሪ ነኝ። ያው በጉባ ላፍቶ በሰሜን ወሎ ሀገረ ስብከት በጉባ ላፍቶ ወረዳ ቤተ ክህነት በውራብ 14 ቀበሌ ውስጥ የሚገኘው የጋኖ ቅዱስ ጎሪ ቤተ ክርስቲያን አማርጀቱም የተነሳ አብርሰን በዘመናዊ መልክ ለመስራት ዝግጁ መሆናችን ይታወቃል። አሁን ግን እስካሁን ድረስ ረገ ተጎታትብን ያለው የገቢ ችግር የገቢ እጥረት በመኖሩ ነው። አሁን ግን በበጎ አድራጊ ጠጠርም ገብቷል ድንጋዮች እየተሰበሰቡ ነው። አሁን የቀረን አሻዋ፣ ሲሚንቶ፣ ሌሎች ማርቴሪያሎች ገብተዋል። ቦታውም ገጠር ከመሆኑ አካባቢ በጣም በኃይለኛ የውሃ እጥረትም ያለበት አካባቢ ነው። በጣም የውሃ ችግር ያለበት አካባቢ ነው። አሁን ውሃ ስንቀዳ 1 2 ኪሎ ሜትር የሚሆን ተጉዘን ንጹህ ቀርተን ነው እዚህ አካባቢ እንትን ህንጻ ልንሰራ ያሰብነው ነው። መኪና መኪና ለማስገባት መንገዱ ችግር ያለበት አካባቢ ነው። መኪና ማስገባትም የሚችል በጎ አድራጊ አለ መኪና መንገድ እንዲገባልን አሁን እኛ ቢጨንቀን ቢጨንቀን ቦታው አካባቢ ሆኖ አሁን የተፈጥሮ ውሃን ለማጠራቀምና እና ውሃን ለመሰነቅ የውሃ ቆራ ቆፍረን አንድ ጆን ብረን ገዝተን አንጥፈናል። ግን ይሄም አይበቃንም አይበቃንም። መኪናም ግን ቢሰራልን ግን ውሃን በቦት ማስገባት ይቻል ነበር። ይሄ ግን ማወቅ ነው እና ያው ብቻ ነው ያለን ምኞ ብቻ ነው እንጂ ያለን የገቢ ጥረት የገንዘብ ጥረት ስላለብን በአገር ውስጥም ሆነ በውጭ ሀገር ያላችሁ ቅዱስ ጊዮርጊስን የምትወዱና የአካባቢ ተወላጅ የሆናችሁ

እናስተዋውቃለን ባለው ጉልበታችን በቃ የሚሆን መሆኑን ከወዲሁ ዝግጁ ሆነና፣ እንዴም ስለተፈቀደልኝ አመሰግናለሁ። እኔ ቢረሳው ጥቁር ይባላለሁ። በጋኖ ጊዮርጊስ በ0414 ቀበሌ የምገኝ ኗሪ ነኝ። ስለዚህ ጊዮርጊስን ለማሰራት በገንዘብም ሆነ በጉልበቴ ህዝብንም ቀስቅሼ አሰራለሁ የሚል ቃል ገባለሁ እና ለመስራት ለማሰራት ዝግጁ ነኝ።